ሰላም ውድ የተወደዳችሁ የጽናት ድራማ ተከታታዮች፣ ሰላም እንዴናችሁ? ሁላችሁንም ሰላም ብያለሁ። እንኳን ወደ መብራት ሚዲያ ቻናል በሰላም መጣችሁ። ለቻናሉ አዲስ ከሆናችሁ ላይክና ሸር፣ ሰብስክራይብ ማድረግ አትርሱ። ጽናት እንግዲህ ልቧ ተሰብሯል። የእውነት በጣም ነው የምታሳዝነው ማለት ነው ጽና ጽናት እንደዚህ ባለ መልኩ መስማት አልነበረባትም ማለት ነው ቤተሰብ ምክንያቱም ከኪራ እንደብሰምታ እውነቱን በተቀበል ይሻላት ነበረ። ኪራም ደግሞ ያው አንድ ቀን መስማቷ ላይ ቀር ነገሮችን መደበቅ በቃ የሆነ ነገር ከሆነ በኋላ መደበቅ መሸሽ አያስፈልግም ማለት ነው። እውነቱን መናገር ነው። እውነቱን ነግሯት ቢሆን ይህን ጊዜ ይችለች ልቧ ሊሰበር አይችልም። ከራሷ አንደበት ሰምታ እንኳ ልቧ የሆነ ነገር ቢሆን ይሻል ነበር ማለት ነው ከሌላ አንደበ ወደ አንድ የበሰምታ እንግዲህ እንደዚህ ስትሆን ጽናት በጣም ታሳዝናለች ማለት ነው። እንደ አጋጣሚ ደግሞ ክብሮም ደግሞ አግኝቷት ነበረ፣ ስታለቅስ ብቻዋን አግኝቷን ነበረ። ክብሮም ደግሞ የእውነት አላመንም ማለት ኪራ እንደዚህ በጽናት ላይ ችት ያደርጋል ብሎ ምንም አልተዋጠለትምና ለምሩ ደውሎላት ነበረ። እንግዲህ ምሩ መታ ደግሞ ያው ጺን እንድታረጋጋት ነው። እዚህ በእውነት በጣም ነው የምታሳዝነው ማለት ነው። ያ ሁሉ ስቃይ በደል አልፋ አንድ ቀን እንደምሰማው ይሄ መርዶ እናቅ ነበር። ግን የሰማችበት ምክንያት በቃ በጣም የሚያስጠላ ነው። አንደኛ ከኪራ ሰምታ ቢሆን ያው ብዙም ላትጎዳ ትችላለች ብዬ ነበር ማስበው ማለት ነው። ግን ያው መጠንከር አለብሽ ማለት ነው ጽናት። እስከ ዛሬ ከተቋቋምሻቸው ካደረግሻቸው ነገር ይበልጥ ዛሬ መቋቋም መቋቋምና ይሄንን ነገር ማለፍ አለብሽ ማለት ነው። ኪራ ለምን እንዲያረጋብኝ? ምን ተፈጠረ? ቀስ ብሎ መረጋ፣ በተረጋጋ መልኩ እንት ማለት ነው መስማት ነው ከኪራ ያለውን ነገር ማለት ነው። ጽናት ይያይዞሽ ምን ማድረግ አይቻልም። የአንድ ቀን ስህተት የዘላለም ጸጠት ነው ማለት ነውና፣ ኪራ እንደው መዘጌትህ ዋጋ አስከፍለሃል ማለት ነው። የምር ጽናትን የመሰለ አፍቃሪ፣ ጽናትን የመሰለ ምርጥ ሴት፣ ምርጥ ቆንጆ ሴት አግኝተህ ደግሞ በእሷ ላይ እንደዚህ ማረግ በጣም ላንተ እንትን ነው ግን በኪራ ልትፈርዷችሉም ቤተሰብ ማለት ነው። ምክንያቱም ኪራ እዚህ ላይ መጠጥ ነው መጠጥ የጠጣው ደግሞ እንግዲህ ጓደኛው። ይሄ ጓደኛ አንዳንድ ጊዜ አስፈላጊ ያልሆኑ ጓደኞች፣ መጠጥ የሚጋብዙ ጓደኞች ስታገኙ፣ ይሄን መልእክት ለእናንተ ነው ማለት ነው። እናንተም እንደ ነሱ ጠጭዎች ነው የምትሆኑት ማለት ነው። እኔ ግን ኪራ ጋር አብረው ያደሩ እንጂ የሆነ ነገር ያደርጉ አይመስለኝም። በነገራችን ላይ እቺ ሊና የምትባለዋ አውቃ መሸሸጊያ ምናምን ስለሌላት እነ ጽናት ቤት ወይም እነ ኪራ ቤት ለመሄድ ስለፈለገች በዛ ሰበብ አድርጋ በምክንያት ይዛው ነው እንጂ ምንም ነገር እንዳላደረጉ እርግጠኛ ነኝ። ምክንያቱም ምንም እንዳላረጉ ስታወራ ነበር ማለት ነው። ወይኔ ጉዴ፣ ወይኔ ጉዴ፣ ወይኔ ጉዴ፣ ኪራ ጉዴ ማለት ነው። እና ቤተሰብ የምልላቸው አስቤ ነው። ኪራና ሊሊ ምንም ያደረጉት ነገር የለም። በስተ መጨረሻ ጽናት እውነቱን ታውቃለች። እውነቱን ስነግራችሁ ደግሞ ኪራ እንደዚህ እንደነበረ በቅዱስ እንደሆነ ሁሉን ነገር ጽናት ትረዳለች። ጽናት ደግሞ በጣም ጥሩ ልብ ስላላት አስተዋይም ስለሆነ ቶሎ ነገሮች እንደዚህ ታካብድብሃል ብለን አናስብም። ያው በቀላሉ ይቅርታ ታደርግልሃለች። ግን ልቧን ሰበርከው ዳግመኛ ማለት ነው የእውነት ጽናት በጣም እጅግ ጥሩ ልጅ ናት፣ ማለት ነው። ከአሁን በኋላ ለምታደርገውም ሆነ ለምትሰራው ነገር በጥንቃቄ ልታደርገው ይገባል ማለት ነው። አቶ ኪራ አባት ቢሰማ ገደለህ ደግሞ በዛ ላይ ማለት ነው። እና ጽናትን አታስከፋት። በቃ በተቻለህ መጠጥ ከዚህ መጠጥ ራቅ። በቃ ይሄ ነው ያንተ ችግር፣ መጠጥ መጠጣትህ ነው። እና ምርጥ ጓደኛ ይስጣችሁ የምር የእውነት ነው የምላችሁ ና የእውነት ተቆርቋሪ ምርጥ እህት ይስጣችሁ እና ሰኒ ደግሞ እውነቱን በሰማይ ሰአት ለአንድ ደቂቃ እንኳ ዝም ልትል አልቻለችም ሄጄ ነው የምነግራት እናንተ እሱ የኪራ ጓደኛ ስለሆናችሁ አደል እንዴ ዝም ያላችኋት ያላችሁት እኔ ደግሞ ጽናት የኔ ጓደኝ ስለሆነች ሄጄ እናገራለሁ አለች እውነት ተመችታኛለች ለምን መሰላችሁ እውነተኛ ጓደኛ በአሁን ሰአት ላይ ከጎናችሁ ነው አብሯችሁ ነው ማለት ነው። እና ቤተሰብ የምንላችሁ ነው። ሰኒ በጣም ምርጥ ጓደኛ ማቾች ናቸው። ምሩ ጽናት እና ሰኒ ማለት ነው። የእውነት በጣም ደስ የምትይ ልጅ ነች። ቀጥይበት፣ በዚሁ ጓደኝነታችሁ በዚሁ ይለምልም ብያለሁ ማለት ነው። የእውነት እውነት እውነቷን ሂዳ ፍርጥ ልታደርጋት ነበረ። ያው ግን ተቀደመች፣ ምንም ማድረግ አይቻልም። እውነቱን ልንነግራት ነበረ ሂዳ እሷም ደግሞ ባልሆነ መልኩ ጽናት ነገሩን ሰምታለች። እንግዲህ እሷም ደግሞ መጠቼ ልነግርሽ ነበር ትላታለች። ያው ምንም ማረግ አይቻልም። ጽናት ልቧን ስብር አድርጓት፣ ግን የምር በጣም ነው የምታስጠሉት ማለት ነው እና አሁንም ቢሆን ማለት ነው ይህን እውነት ሰምታ ጽናት ይህንን ወነስ ሰምታ ይቺ ልጅ ከዚህ ቤት ካል ወጣች አሁንም ሌላ ችግር ነው የሚፈጠረው፣ ማለት ነው ኪራ ጨራሽ ይሄን ማረጉችት ማረጉ ሳይቀር እዚህ ቤት አምጥቶ ማስቀመጡ ነው። ለጽናት ደግሞ በጣም ልቧን የሰበረውና ቤተሰብ ምን ሊላችሁ ነው? ኤኒዌይስ ጽናት አሁንም ቢሆን ይቺ ልጅ ካልወጣች ልትረጋጋ አትችልም፣ ሰላም ልትሆን አትችልም ማለት ነው። ምክንያቱም ብዙ ነገር ስታደርጋ ዝም ብላለች እንግዳ መስላ ተንከባክባት። አለ ለካ እናቴ ይቺ ምስጥ ማለት ነው። የሰራችሁን ሰርታ እንደ ሙጫ ተላጥቃ ነው ማለት ነው። እና ቤተሰብ በሚቀጥለው ቪዲዮ አብረን እንገናኝ። መልካም ቆዩ። ቻው